አባ ምን አለ? አንዳንድ ጊዜ የኔን እንኳን ሐሳብ ትደግፈኝ። ጥሩ እንግዲህ አሁን ለምሳሌ ይዛት ነው። ቆንጆ አበሻ ልብስ፣ ልብሽ አሪፍ ነው። ምክንያቱም የአባዬ ልብ ማሽነፍ የምንችለው በእንደዛ ልብ ካሸነፍን ደግሞ እንደሞ ማማ ከሱ ቃል ስለማትወጣ እሷንም በቀላሉ ማሽነፍ ይችላል። አባት ሽክም ነው፣ ሳይጨርስ ሳይቀር እና ዛሬ ይወጣል፣ ዛሬ ወይም ነገ ከሆስፒታል ይወጣል ብሎ አላት ነው። ጋሺ እኔ ከዚህ በኋላ ከአባዬ ጋር እዚህ የሚቆይ አይመስለኝም። ለናው እኔም ለምሳ የምትመጣው ልጅ ምን ይላል? ነው ምን እያልሽ ነው? ነው አሚ ሌላ የተሻለች ሴት ቢፈልጉለት ይሻለዋል። ባለፈውም ስለ ፍቅረኛው ሲወራ ደስ አላለሽም። የሆነ የምታውቂው ነገር አለ። ግድ የለውም ጋሽ፣ ምክሬን ይስሙኝና ያችን ባለጌ ልጅሽ ከልጆ ጋር ያለያያት ነው። ሚ ከአንቺ ግን እንደዚህ ያለ ነገር አልጠብቅም ነበር። ደግሞ ድምፅሽ በስልክ በጣም ነው። በቃ እንዲህ የመሰለ ድምፅ ለመስማት ሁሌ ልደውል ነው ማለት ነው። አንተ ልጅ ግን ምንም አላማርክም። ግን እኮ እኔ ነበር እኮ ሹፌር እፈልጋለሁ አባዬ እኔ ብፈልግ ምን ችግር አለው? ያው ለስራ ቦታ እንዳይርቅና እንዳላርፍ ከተፈለገ ቅርብ ቦታ መከሬ ስላለ ችግር የለውም። እዛው እኛ ጋር አንድ ሰርቪስ ቤት ይሰጣል። በጣም አመሰግናለሁ ጌታዬ። ግን ምን አይነት እድለኛ ወንድማ አንችን የመሰለችን እኮ የተሰጠኝ ሙገሳ አለ ለምሳ ግብዣ ብታቆይ አይሻልም? ያኔማ ቤተሰቦቼ የራሳቸው ናቸው የሚያሞግሱሽ። በተለይ አባቴ አይቶች ሲደመም ማየት ነው። እቃዎቹን አቅራርቤ ጨርሻለሁ። ስክ በምንፍክ አንቺ ልጅ ይቀይረሽ አንድ ላይ ማድረግ ይቀርባል። ምን ጭራሽ በልጅ ፍቅረኛ ያሰደበ ነው። ሰራተኛ ከእኛ ጋር ማድረግ ይቀርባል። ስንቴ ነው የምነግርሽ? ነዋሜ ቤተሰብ እንጂ ሠራተኛ አይደለችም። ለልደቴ ገዛሽልኝ አንገታ በል ጠፍቷል።

ማለት ጥበቁ የለም? እንጃ። ጥበቁ የት? እኔ ኤርሚያስ እባላለሁ። የኤሚ እና የእናትህ ሹፌር። የኤሚ የት አለ? የት አለ? ጠፋሽ? በፊት በፊት ላይ ለይኩን ኤሚና እናቷ ኑሐሚን ላይ የሚያደርጉትን ክፋት፣ እሷ ላይ የሚያደርጉትን ተንኮል በጆሮ ነበር የሚሰማው። እናም ደግሞ እዛ ቤት እሷን ኑሐሚንን ሰራተኛ ካደርጓትና እንደ ሰራተኛ ሲያመናጭቋት፣ ሲንቋት፣ ሲጮውባት ምናምን ያ ነገር ራሱ በጣም ደብሮት እየተቆጣቸው ነበር። እሷኮ እንግዳ ነች፣ እንዴት ነው ሰራተኛ የምታደርጓት? ብሎ ደጋግሞ ቢቆጣቸውም የኤሚ እናት ያንን ነገር ልትሰማው አልቻለችም። ዝናሽ ማለት ነው። ያው ሰራተኞች፣ ሁሉም ሰራተኞች እረፍት ወጥቷል። እሷ እስከዛ እዚህ ቤት እስካለች ድረስ ብትሰ ሰራ ምን ችግር አለው ብላ በእነሱ መሃል ትንሽ ጭቅጭቅ ይፈጠር ነበር። በስተመጨረሻ ግን ብዙ ነገር ሞክሮ አልሳካ ሲላቸው ሌይኩ ኑሐሚንን አልጠላ ሲላቸው አሁን በስተመጨረሻ ላይ ለማድረግ ያሰቡት ኑሐሚንን ከዛ ቤት ሌባነሽ ሰርቀሻል ተብላ እንድትባረር ነበር። ይሄንን ነገር ያሴሩ ማለት ነው። ከእናቷ ጋር ደግሞ የተማከሩት እነሱ የኤሚን ክፍል ስታጸዳ የኤሚን የአንገት ሀብል ዛፍ ለፊት አድርጎ ከዛ እሷ ወስዳ ወይ ደግሞ ኪሷ ውስጥ ታደርጋለች ወይ ደግሞ የሆነ ነገር ታረጋለች። ያኔ እጇ ላይ ይገኝና እኔ ሌባነች ሀብሌን ሰርቃለች ብዬ እጮባታለሁ አሲ ይዛት አለው ከዛም በኋላ አባዬም በቃ ሊባኔች ብሎ ከዛ ቤት ያባርራል የሚለውን ነገር ነበር እነሱ አስቦ የአንገት አብሉን ፍለፊት ያደረጉት። ኑሐሚን ግን የአንገት አብሉን እዛ ጋ አይታ ቢያምር ቆንጆ ቢሆን ራሱ አይታዋ ምናልባት እናታ ወይ ደግሞ አባቷ ነው ስጦታ ይገዙላት ብላ ነበር አይታ ወዳው የራሷ ቁም ሳጥን ውስጥ ያስቀመጠችው ማለት ነው። ይህን ጊዜ ደግሞ ኤሚ በስልክ እየቀረጸች ነበር። ያው ወስዳ ኪሷ ውስጥ ካደረገች ይሄው ኪሷ ውስጥ ነው እኔ በስልክ ቀርጫለው ብላ ያን ነገር እንደ ማስረጃ ለማቅረብ ነበር። ግን እሱ አልሳካ ሲላት በስተመጨረሻ ለማድረግ ያሰብችው የአንገት አብሉን የእሷ ቦርስ ቦርሳ ውስጥ አርጋ ከዛም በኋላ ሌላ ጊዜ ላይ የአንገተ ብል ጠፋ ተሰረቀብኝ ብላ ትጮዋለች። ከዛን የእሷ ሻንጣ ውስጥ ከተገኘ ኑሐሚን ሰርቀሻል የእሷን የአንገታ ብል ወስድሻል እና ካሉ ሰርሽ ሻንጣሽ ውስጥ ምን ሊያረግ ነው የመጣው ተብላ ከዛ ቤት እንድትባረር ነበር ያቀደችው። ይሄም ነገር አልተሳካላትም ማለት ነው። ያው ኑሐሚን ኤሚ የእሷ ሻንጣ ውስጥ የአንገተ ብሉን ስትከት አየች እና እሷ ስትወጣ ከዛ ውስጥ አንስታ የራሷ ቁምሳጥን ውስጥ መልሳላታለች። ኤሚ ደግሞ ይሄን ነገር አታቁም። ያው ሻንጣ ውስጥ እንዳለ ነው የምታውቀውና አባቷ ከመጣ የአንገተ ብል ጠፋ እሷን የሰረቀችው የኔ ክፍል ክፍል ውስጥ ስትር መጠመጥ የነበረችው እሷ ነች ብላ እሷን ለማዋረድ ሞክራ ነበር ግን አልተሳካለትም። ያው ለይኩን ፍለፊት ሻንጣዋ ይበርበርና እሱ ባለበት እሱ እያየ ከሻንጣ ውስጥ ከተገኘ ለምንድን የሰረቅሹ ለምንድነው የእሷን ነገር የእሷን ያንገተብል የወሰድሹ ብሎ ለይኩን ኑሐሚን ላይ እንዲጨው ነበር ግን አልተሳካላቸውም። ቢሆን ራሱ እዛ ጋ ያንገተብሉ ቢገኝ ራሱ ለይኩን አያምናቸውም የነሱን ክፋት የነሱን ተንኮል ስለሚያውቅ እናንተ ናችሁ እዚህ ውስጥ አረጋችሁት እሷ አትወስድም ብሎ ያንን ነገር ሊያረጋግጥላችሁ ይችል ነበር ግን እዛ ጋ ያንገተብሉ አልተገኘም። ኑሐሚን የተፈጠረውን ነገር እነግራችኋለች እዛ ጋ እሷ ስታስቀመጥ እያየቻን ነበርና እዛ ጋ እሷ ስታስቀመጥ አይቼ አንስቼ የራሱ አቁም ሳጥን ውስጥ መልሼ እላታለሁ ብላ ያን ነገር ስታረጋግጥ ነበር። ለይኩን መጀመሪያ የራሱ በጣም ተናዷል። እንዴት ነው እቺ ልጅ ላይ እንደዚህ የምታስቡት? እሷ ቆይ ምን አደረገቻችሁ? ምን በደለቻችሁ? እዚህ ቤት ከመጣች ቀን ጀምሮ ስታሰቃይዋት ነበር ብሎ ወደ ክፍሉ ራሱ በግድ ነው የገባው፣ ሳይፈልግ ማለት ነው። ኑ ሻንጣዋንን በርብር ያንዴ ታያለ አንተን ፍለፊት ታያለ ብላ እዛ ጋ ኤሚ ከእናቷ ጋር ሆና በሙሉ በራስ መተማመን ሆና ያው እነሱ ይገኛል ይሆናል ብሎ ነበር እዛ ጋ ያሰቡት። በሙሉ በራስ መተማመን ወደ ውስጥ ሲገቡ ለይኩን በጣም ተሰምቶት ነበር። እንዴት ይህንን ነገር አረጋለሁ የሚለው እነሱ ላሰቡት ነገር እነሱ ይህንን ነገር ጭንቅላታቸው ውስጥ ለሳሉት ነገር እሱ በነሱ ቦታ ሆኖ ተሸማቆላቸው ወደ ክፍል ገብቶ ነበር። ግን ያ ነገር ደግሞ ሳይሆን ሲቀር በንዴት ኤሚን በጥፊ መቷታል ማለት ነው። እናትየውም ለቁጣ ተዘጋጅታ ብዙ ነገር ለማለት የተዘጋጀችው እዛ ጋ ደግሞ የአንገት አብሉ ሳይገኝ ሲቀር ምንም መናገር አልቻለችም። ዝም ብላ ስትመለከት ነበር። በፊት በፊት ቢሆን ግን ለኩን ልጅቷ እንደዛ በጥፊ ሲመታ እንዴት ልጅን ትመታለ? ለምን ትመታታለ? ብላ ትናገር ነበር። ግን ዛሬ ምንም አላልችም ዝም ብላ ስታያቸው ነበር። ያው እሷም ከልጇ ጋር የተዋረደችው እዛ ጋር ስታወራ የነበረው እሷነች ምትወስደ፣ አንተ ዝም በል እያለችው ነበር። ወደ ክፍል ሲገቡ አንተ በዚህ መሀል ትግባ፣ እቺ ልጅ እዚህ ቤት ከመጣች ቀን ጀምሮ ራሱ እኔ ራሱ ብዙ እቃ እየጠፋኝ ነበር ብላ ያንን ነገር ስትናገር ነበር። እሷ አሁን ያንገታ በሉ እዛ ጋር ከተገኘ ብዙ ነገር ለማለት እኔ ራሱ ብዙ ነገር ጠፍቶብኛል፣ እቺ ልጅ ሌባነች ከዚህ ቤት ካልወጣች ብላ እዛ ጋር ብዙ ነገር ለመፍጠር የተዘጋጀችው ዝናሽ፣ ያ ነገር ሳይሳካ ሲቀር ደግሞ ሷም ቃል አጥሯት የምትናገረው ነገር ጠፍቷት ዝም ብላ ስትመለከት ነበር ማለት ነው። ናሆም ደግሞ ፍቅረኛውን አምራንን ወደ ቤት ይዞ መጥቷል። ያው አምራን እየፈራች ነበር ወደ ቤት የመጣችው። መጀመሪያ ብዙ ተዘጋጅቶ ነበር ለካ እነሱ ሲያወሩ የነበረው እየተለማመዱ ነበር እዛ ጋ እናቷ በጥያቄ ስታጣድፋት፣ ወይ ደግሞ አባቱ ለሚጠይቋት ጥያቄ የምትመልሰው መልክ ያው ናሆም የቤተሰቦቹን ጸባይ ያውቃል። ምን አይነት ጥያቄ እንደሚጠይቋት እሷ ምን አይነት መልስ መመለስ እንዳለባት ያውቃል። ና ያን ነገር በደንብ አስጠንቷታል። ደጋግሞ እንድትለማመድ አድርጓታል ና መጀመሪያ ስትመጣ በኮንፊደንስ በሙሉ በራስ መተማመን የመጣች አምራን ቤቱ ጋር ስደርስ በጣም ፈርታ ነበር። እጇም ሲንቀጠቀጥ ነበር። ናሆም እንዳለው ያው ዛጋ ይጠፋብኛል ይጣፋብኛል ብላ ነው ሳያሰበችው አሁን እዚህ እየቀረበች ያለችው፣ ቤተሰቡን እየተዋወቀች ያለችው እያስመሰለች ነው እነሱ እንደሚፈልጓት አይነት ሴት ሆና እነሱን ለመተዋወቅ ነው ያሰብችው፣ እንደ ሀብታም ልጅ እናም ደግሞ የሀበሻ ቀሚስ ለብሳ በተለይ አባቱ ይወደኛል፣ እንደዚህ አይነት ሴት ነው የሚወደው፣ እንደዚህ ነጫዋ ጫዋ ሴት ነው የሚወደው የሚለውን ነገር እሱ ስላስጠናትና ስለነገራት አምራን የሀበሻ ቀሚስ ለብሳ እራሷን ቀይራ ቤተሰቦቹ እንደሚፈልጉት አይነት ሴት ሆኜ እቀርብላቸዋለሁ ብላ ነው ያንን ነገር ተዘጋጅታበት የመጣችው። ግን በር ላይ ስደርስ በጣም ፈርታለች። ምናልባት እዛ ጋር ሲጠይቁኝ የሆነ ነገር ካሉኝ ቃሉ ከጠፋብኝስ የሚለው ነገር በጣም ስላሳሰባት እየፈራች ነበር ወደ ውስጥ የገባችሁና በር ላይ ላይ ኤርሚን ስታይ ደግሞ በጣም ደንግጣለች። ኤርሚያ እዛ ቤት ገብቷል፣ እቅዱም ተሳክቷል። ባለፈው ኤሚ መንገድ ላይ አግኝቶ እንደተጋጨ ሰው ተዋውቋት ነበር ና በስተ መጨረሻም ስልክ ተቀያይሮ ከተደዋውሉ በኋላ ሹፌር እንደሆነ ና የተሻለ ስራ እንደሚፈልግ ሲነግራት፣ ኤሚም እዛ ጋር በፊትም ፍላጎት ነበረባት። መኪና ነበራት፣ አባቷ ደግሞ ሹፌር እስካላገኘች ድረስ ቁልፉን አልሰጥሽም ብሎ ቁልፉን ተቀብሏት ነበር ና ነገሮች ደግሞ ተገጣጠሙለት። ለኤርሚ እዚ ጋ እዛ ቤት መግባት ይፈልግ ነበር፣ ወይ ደግሞ ኤሚን ቀርቦ በሷ በኩል ለኑሐሚን ቅርብ መሆን ይፈልግ ነበር። ያው ኑሐሚን መንገድ ላይ ደጋግሞ ጠብቆ ይቅርታ ቢጠይቃትም እሷ ይቅርታው ልትቀበለው ስላልቻለች እሷ አጠገብ ሆኖ እሷ ጋር ቀርቦ ደግሞ ይቅርታዋን ሊያገኝ ፈልጓል። ና ያ ነገር ደግሞ አሁን ተሳክቶለታል። ያው የኤሚ ሹፌር ሆኖ እዛ ቤት ገብቷል ማለት ነው። መጀመሪያ ላይ ለሌይኩን የነገረው ወደ ላይ የሆነች አነስ ያለች ቤት ተከራይቼ እቀመጣለሁ ግን ደግሞ ከስራ የሚርቅ ከሆነና በጊዜ ስራ ላይ መገኘት ካለብኝ እዚሁ ቅርብ መከራየት እችላለሁ ብሎ ለሌይኩን ሲነግረው፣ ሌይኩን እንደዛ ማድረግ የለብህም እኛ ጋር ካለው አንድ ክላስ እንሰጥሃለን ብሎ እነሱ ግቢ እነሱ ቤት እንዲገባ አድርጎታል ማለት ነው። ኤርሚ ደግሞ በዚህ በጣም ደስ ብሎታል። እሱም የሚፈልገው እዛ ቤት መግባት ወይ ደግሞ ባይገባ ራሱ ለኑሐሚን በጣም ቅርብ መሆን ነው። ና አሁን ደግሞ እዛ ቤት ከገባ ኑሐሚም እዛ ቤት ነው ያለችው፣ ሰዎቹ ባሌሉበት ጊዜ ራሱ ደጋግሞ እሷን እያወራት ምናልባት ልቧ ርቶለት የእሷን ይቅርታ ሊያገኝ ይችላል ማለት ነው። አሁን ላይ እሱ እዛ ቤት ገብቷል። አምራን ደግሞ ከውጭ ስትመጣም እሱን እዛ ጋር ስታይ፣ እሱን እዛ ፊትለፊት ስታይ ያልጠበቀችው ነገር ሆነባትና በጣም ደንግጣ አፍጣች ስታይ ነበር። ግን ደግሞ መልሳ ድንጋጤ ዋጣ አድርጋለች። ለምን እዛ ጋር ናሆም ስላለ ታቅ ያለች እንዲ ለምንድን ደደገት ይህን እንደምትተዋወቂ ብሎ ያ ጥያቄ ስለሚመጣባት ቶሎ ብላ ነበር ወደ ራሳ የተመለሰችና ምንም ነገር ሳትናገር ወደ ውስጥ የገባችው። እሷ ራሱ በፊት የኑሐሚን እዛ ቤት መሆን በጣም አስጨንቋታል። እሷ ከዛ ቤት መውጣት አለባት እያለች ለናሆም እየነገረች አሁን ደግሞ ኤርሚን እዛ ጋር ስታየው በጣም ዱብዳ ሆኖባታል ማለት ነው። ኑሐሚን ግን እስካሁን አላወቀችም። ኤርሚ እዛ ቤት እንደመጣ እዛ ቤት ሹፌር ሆኖ እንደተቀጠረ እሷ ምንም የሰማችው ነገር የለም። ከሰማች ምልትል እንደምትችል ያው መገመት አያዳግዝም። ለምንድን ነው የማትተወኝ ብላ እሱ ላይ መጫዋ አይቀርም ማለት ነው። ያው ኤርሚ ምንም ቢበድላትም ቢጎዳትም ግን እሷን እንደሚያፈቅርና ከእሷ ጋር ብቻ መሆን እንደሚፈልግ በስተመጨረሻ ተረድተናል ማለት ነው። ምንም እንኳን ከዚህ በፊት የሰራቸው ብዙ ጥፋቶች፣ ብዙ በደሎች ቢኖሩ ራሱ አሁን ደግሞ በስተመጨረሻ ያን ጥፋትን ትቶ ከዚህ በፊት ያደረጋቸውን ነገር ትቶ ከአሁን በኋላ በንጹህ ልቡ ከእሷ ጋር ለመሆን ይመስላል አሁን ላይ ብዙ ነገሮችን እያደረገ ነው። የእሷን ይቅርታ አግኝቶ እንደ በፊቱ ከእሱ ጋር እንድትሆን ማለት ነው። ኑሐሚን ደግሞ አሁን ላይ እሱ እዛ ቤት ገብቶ ይቅርታ ቢጠይቃት ወይ ደግሞ እግሯ ላይ ወድቆ ብዙ ነገር ብሎ ይቅርታዋን ቢያገኝ ራሱ ምናልባት ከሱ ጋር ትሆናለች ወይስ አትሆንም የሚለው ትንሽ አጠራጣሪ ነገር ነው የሚሆነው። አይታወቅም የእሷ ምላሽ ምን ሊሆን እንደሚችል። አሁን ላይ ለይኩን እንደነገራት አባቷ ሙሉ ህክምናውን ጨርሶ ነገ ወይም ከነገ ወዲያ ሊወጣ እንደሚችልና ወደ ቤት ሊመጣ እንደሚችል ነግሯታልና ያ ማለት አሁን ተሰማ ወደ ሙሉ ጤንነቱ ተመልሶ ነው የሚመጣው ማለት ነው። ባለፈውም ለይኩን ለኑሐሚን ሲነግራት እንደነበረው አሁን ላይ ተገቢውን ህክምና ካገኘ ተሰማ ወደ ሙሉ ጤንነቱ ወደ በፊቱ ጤንነቱ መመለስ ይችላል ብሎ ሐኪሞቹ ነግሮኛል በሚል ነበር ለይኩን የሚያስፈልገውን ህክምና ሁሉ እንዲያገኝ እያገዘው የነበረውና አሁን ደግሞ በስተመጨረሻ ላይ ነገራት አባት ሽኮ ነገ ወይም ከነጎዲያ ከሆስፒታል ይወጣል ሲላት፣ እዛጋ ኑሐሚን በጣም ደስ ብሏት ነበር። አሁን እሱ ከዛ ቤት ከወጣ እሷ እዛ ቤት እንደማትቆይ ራሱ ነግረዋለች። ያው አባቷ ታክሞ ከሚመጣ ነበር እዚህ ጋር ሰዎቹ ሲያሰቃዩት ኤሚና ዝናሽ ሲያሰቃዩት ራሱ ይሄንን ስቃይ እነሱ ሳይቃይ አባቷ እስኪታከምና ከሆስፒታል ድኖ ወደ በፊት ማንነቱ ተመልሶ እስኪመጣ እየጠበቀች ያለችው። አሁን ደግሞ ተሰማ ድኖ እንደ በፊቱ በሁለት እግሩ የተራመደ ወደ ቤት ሲመጣ ኑሐሚን እዛ ቤት ምንም ስራ የላትም ለምንም ምክንያት እዛ ቤት መቆየት አትፈልግም ማለት ነው። የእስካሁኑ የተሰቃየችው ራሱ ስለሚበቃት ከዛ ቤት ልትወጣ ትችላለች። ኤርሚ ደግሞ ምን ብሎ ከዛ ቤት እንደሚወጣ ባናውቅም ምናልባት ወይ ስራውን ትቻለው፣ ወይ ደግሞ አልፈልጎም ብሎ ከዛ ቤት ሊወጣ ይችላል። ለምን እዛ ቤት የመጣው እሱ ኑሐሚንም ብሎ ስለሆነ እሷ ደግሞ ከዛ ቤት ከወጣች እሱም በምንም ምክንያት እዛ ቤት መቆየት አይችልም።